አዲሱ ስርዓተ ትምህርት የኢትዮጵያ ህዳሴ ግድብን የተመለከቱ በርካታ ምዕራፎች አካቷል አለ የትምህርት ሚኒስቴር። በሚኒስቴሩ የማህበራዊ ሳይንስ ስርዓተ ትምህርት ማበልፀጊያ መሪ ስራ አስፈጻሚ ኦመር ኢማም የግድቡ መመረቅ የታሪክ ትምህርትን ከፖለቲካዊ ትርክት ወደ ማህበራዊ ኢኮኖሚያዊ ይዘት እንዲቀየር አድርጎታል ብለዋል። የህዳሴ ግድቡ አጠቃላይ ሁኔታ በስርዓተ ትምህርት ውስጥ መካተት ሉዓላዊነትን የሚያረጋግጥና የሀገር ፍቅር የሚያሰርጽ መሆኑን ጠቁመው ለህብረ ብሔራዊ አንድነትና ትውልድን ለመገንባት ከፍተኛ አስተዋጽኦ እንዳለው አንስተዋል። በተመሳሳይ የኢትዮጵያ ህዳሴ ግድብ ስኬት ኢትዮጵያ የመድኃኒት ምርት ማዕከል ለማድረግ የይቻላል መንፈስን የፈጠረ መሆኑን የኢትዮጵያ መድኃኒትና የህክምና መገልገያ አምራች ዘርፍ ማህበር አስታውቋል። የኢትዮጵያ መድኃኒት አቅራቢ አገልግሎት በበኩሉ የዜጎች የመድኃኒትና ህክምና መገልገያ የተደራሽነት ፍላጎት ለማሻሻል እየተሰራ ነው ብሏል። ግድቡ ተጠናቆ ወደ ኃይል አቅርቦት መሸጋገሩ የመድኃኒትና የህክምና መገልገያ አምራቾች የምርታማነት አቅም በማሳደግ ተደራሽነትን ለማፋጠን ትልቅ ብስራት መሆኑም ተገልጿል። በኦሮሚያ ክልል የሰብል እንክብካቤና ጥበቃ ስራ በሰው ኃይልና በቴክኖሎጂ በመታገዝ እየተካሄደ እንደሚገኝ ተነገረ። የክልሉ ግብርና ቢሮ እንዳለው የዘንድሮ የሰብል ጥበቃና እንክብካቤ ስራ በፊት የነበሩ ችግሮችን በጥናት በመለየት አዳዲስ አሰራሮችን በማከል እየተሰራ ነው። በአሁኑ ወቅት በሁሉም የመኸር ሰብል አብቃይ የክልሉ ዞኖችና አካባቢዎች የጸረ አረምና ጸረ ተባይ መድኃኒቶች ርጭት በሰው ኃይልና በቴክኖሎጂ በመደገፍ በስፋት እየተከናወነ እንደሚገኝ ተሰምቷል።